አደይ ተያዘች። አባቷ ሲጠብቅ ሲፈልግ ሲያስፈላልግ የኖረ ሰውዬ እንግዲህ በገዛ እግርዋ ባለችበት ከተማ ምርር ብሏት ወደ ገጠር ብትሄድም የፈራችው ነገር ደርሷል። ከተማም ድረስ አባቷ ሲያፈላልጋት የቆየ ቢሆንም በአባቷን ተደብቃ ሰው ቤት ስትሰራ እናቷንና እህቷንን ስትረዳ ነበረችው። እንዲሁም ያ ሰው ቤት መከራ ብዙ ነውና በፍቅርም እንዲሁም ደግሞ በዴብ እህትም በደረሰባት ነገር ተማራ ወደ ገጠር ሄዳ ነበረ። ወደ ገጠር መሄድ የምትፈራው ያው የአባቷ ነገር ነበረ። አባቷን ያልትፈለገው እሷ የፈለገችው ሳይሆን እሱ የፈለገውን ለመዳር ዝግጁ ስለሆነ እሱም ደግሞ እያፈላለገ እስካሁን ቆይቷል። ነገር ግን የሰው ቤት ሰው ነውና ሲመራት ለምን እናቴ ያልሄድም እናቴ ጋር መሄድ እፈልጋለሁ። በቃ ከዚህም ቢስብኝ የለም እኔም ቤት አለኝ ብላ አባቷ እያስፈለጋት እንደሆነ እያወቀች ምር ሲላት ወደ ገጠር ሄዳ ነበረ። እንግዲህ ያው በስንተኛ ቀሯ ዛሬ በሶስት በአራተኛው ቀኗ በአባቷ እየተደበቀች እናቷን እያስተበቀቻት ከዚህ ከዛ ምናምን እያሉ እንግዲህ በመጨረሻም ዛሬ ተይዛለች። እሳዛ ደግሞ አባቷ የማትፈልገው ሰው ለመዳር ነው። መቼ እሷ ብቻ እንግዲህ እዚህም ያሉ ከተማም ያሉት እነ ዴፍም እነ ዳይመንድም እሷን ፍለጋ ሄዶ ነበረ። ዳይመንድም ይዘውታል። ይሰቃያል። ፍቅር ማለት ይሄ ነው። አዎ ፍቅር ሁለቱን ሰዎች ወቅት ሲሆኑ አንዱ ሲጎዳ፣ ሁለቱም ይጎዳሉ። ማን ተጎድቶ ማን ይቀራል? በቃ የሁለቱ ሰው ፍቅር ማለት እንደዚህ። ሁለቱም ተያዙ። ያው እጅግ በጣም የሚያሳዝነው ነው። አሁን እውነት የአዴብ የአዴ አባት የእውነት አባት ናቸው። ገጠሩ አካባቢ እስካሁንም ይሄ በድሮ ዘመን በእና አባቶቻችንና በእናቶቻችን ዘመን ነበረ ያለ ፍላጎታቸውን የሚዳሩ አሁንም ግን እንደዛው ነው። ግን ይህን ነገር ባህል እውነት ለመናገር እስካሁን ካለ እጅግ በጣም አጂብ ነው። መኖር የለበትም። የድሮ ቀር አስተሳሰብ ነው። አሁን ሀያ አንደኛ ክፍለ ጊዜ ነው ያለ ነው፣ ክፍለ ዘመን፣ ክፍለ ጊዜ። በቃ ሁሉም ነገር ሰው፣ ይሄ ነገር እስካሁን ካለ እውነት አልተቀየረም ማለት ነው። ምናልባት የድሮውን አንስታቸው ለማስተመር ከሆነ እና አባቶቻችን ያለፉበት ጊዜ ስለሆነ ማለት ነው። እና ዴቭም ይዘውት እያሰቃዩ ነው ከአንድ ቦታ ወደ አንድ ቦታ፣ ከአንድ ቦታ ወደ አንድ ቦታ የእሷ ብሎ መጽዋት ከፍሏል እየከፈለም ነው። ዛሬ የተረዳችው ይመስለኛል። ለምን ዴቭ እስካሁን ድረስ ተመጣው በምስ በእኔ ምክንያት ይሁድ የምትሰቃየው ስላት እኔ የእውነት ነው መወደሽ አፈቅርሽ ያለውን ስለሽ የእውነት ነው ማፈቅረው በቃ እንደው ይሄ እንትን ነው የምታዩ ልቤ ደግሞ ብታዩ ምንት ነበር አለ ባለፈው የሆነ ህንድ ያው ከጓደኞች ት ብለ ጓደኛው ታንካ ተሰቀለች አሉ እንግዲህ፣ ፎቶ ላይች የነበረ እና ከዛ እሷ ሞታ እኔ እንዴት እቀራለሁ ብሎ እሷ በትንትን በገመድ በተሰቀለችበት ቦታ ራሷ ነች የተሰቀለችውን፣ እሱም ገመድ አምጥቶ ከአጠገቧ ያው እሷም እሱም ተሰቀለ። ሁለቱም ተንጠልጥለው ነበረ። በቃ ፍቅር እስከ መቃብር የሚባለው እነዛ ሰዎች ላይ ነው። እንደው ይሄ ፍቅር እስከ መቃብር የሚለውን መጽሐፍ ሁሉም ማንበብ አለብን። አሁን ው ዴቭ እና አዲም እየደገሙት ነው። ስለዚህ ሌሎቹ ይኸው እነ ዳይመንድም እነንትናም እያየናቸው ነው። ትክክለኛ ፍቅር እንደዚህ በተግባር ማለት ነው። ትክክለኛ ልሆነው ፌክ፣ ከሆነ ፌክ እና የዚህ ደረጃ ደርሰዋል። ከዚህ በኋላስ ምን ይሆናል? ያው ሮማንም በማትፈልገው ሰው ታድራለች። እንደዚህ ያላቻ ጋብቻ ብቻ ነበር። እነሱን እያየው አካባቢ የሚሰማው ነገር ምናልባት እናት አባቶቻቸው ሲያወሩ ከሰማችሁ፣ ምንኛ እነሱ ቁጭ ብለው እንሰማለን። የድሮ ታሪክ አንዳንዴ ሲያወሩ በቃ እኔ እንደው እንደ ድራማም የድሮ ሰዎች ሲያወሩ ከሰማችሁ፣ በቃ እንደዛ ነው። አሁን የማይፈልጉት ሰዎችን ለመዳር ይናክል መጭና ለምን አስፈለገ? ሌላ ደግሞ የአዲ አባት በነገራችን ላይ ያው ዴብን በጣም አስጠንቅቋል እና በዚህ ዛ ያለ ፍላጎቷን ይህ በሕግ ያስቀጣሃል ብሎ ተናግሮታል። አንተ ማነህና አንተ ማነህ፣ ኑ እሰሩልኝ፣ ማነህ የከፈር ወዳጁ ነው ብሎ ያን የያዙ የተከፈላቸው ሽፍቶች፣ የከፈር ወዳጅ አንተ ነገብር ወዳጅ ምንም ቢሆን አዲ ያልፈለ ደግረኛ በቃ ይሄ ዘመናዊ እያስተማራቸው ነው። የዚህ አባት ማለት ነው አሁን ይህን አባት የድሮ አባት ናቸው። በቃ ልጆች የጓደኛው አባት ሊድሩ ይሁን የጓደኛው ሊድር ይሁን አይዶ ነው አላውቅም። ነገር ግን በገባው ያው ዴቭን በደንብ አድርጎ መክሮታል። በህግ እንደሚያስቀጣት እንደሚያስቀጣ ይህ የድሮ ያለፈበት ሰው ያለ ፍላጎቱ ጋብቻ እንደዚያ ይሁን ብሎ ያው በደንብ መክሮታል ሰውየው ይህ ደግሞ አንተ ማነህና ነው? አይ ከእኔ በኋላ ብዙ እኔ የተከተሉ ሰዎች አሉ። ስለዚህ ምን ዜል በቃ እሱ ላይ እንዲፈረድ እንዲቀደቀድ ኖ ይሄን እንትን አብርዱለት ብሎ ጭራሽ እንዲመታ ትእዛዝ ያው አስተላልፏል ማለት ነው። እነዚያም ደግሞ እኔ የሰከሩ ይመስለኛል። ሁለት ነው መናገር እና የሰከሩ ሰከረሞችም ይመስለኛል። ያም ሆነ ይህ የመጨረሻም ያው ከአንድ ቦታ ሌላ ቦታ እሱን አስሮ በቦታው መንቀሳቀስ እንደማይችል እንዴት እንዳሰሩት የምር ደግሞ ቦታው ምናምን ገጠር እራሱ አስመስለው ገጠር ነው፣ በነገራችን ላይ እንዴት እንዳሰሩት እጅግ በጣም የሚያሳዝን ነውና ግን ይፈታሉ። እኔ የምታመልጥ ይመስለኛል። ሌላ ደግሞ ሊዱ ሊዱ፣ ገጠርም ሄዳ በሰው ቤት ራሱ እንዴት እንዴት እንደምትሆን በቃ የሆነ ገጠርም ከተማም አንድ ይመስላታል። እንዴ አንዴ ነው ሰው በዚህ ያክል ነገሩ ባህሪዋ ነው ይዛ ሄደችው ምንም ማድረግ አይቻልም። ግን በጥረቅ አትበይ በደረስሽበት ማለት ነው። ያው ወንድምሽ ተከትለሽ ነው ሄድሹ የምር ገጠር ፈልገሽ ነው ሄድሹ የምር አዴን ፈልገሽ ነው ሄድሹ አትመስለኝም። እንደው የአዴን እናት ነው እንደው ያደረቅሻቸው ማለት እንደው። እንዴ ለምንድን ተለያያችሁ የሚባለው ነገር አይሰማም ሲባል የአዴ አባት ጆሮን አይሰማም ነው አለች። ያችሁ እንዴት እንደምታደረገው ሌላው የፍቅር እናት አዲ ከዚህ እንዴት እንደጠፋች ምን እንዳሰቃየች ዛሬ ያው ተናግራለች። የማነው የኤላ ሚስት ማነበረች? ስሟን ለሚ አ ያሰቃያችን ሁሉም አውቃለች። ዛሬ ተሰምታለች። የባርኮት እናትን ያው አንድ ጊዜም ጥፊ ቀምሳለች። ፍቅር በማን ምክንያት? በአዲ ምክንያት አዲ ስታሰቃያት እንደነበረች እንግዲህ ዛሬ ለሚ ሁሉም ነገር ያው አራግፈዋለች። እናመሰግናለን ለሚ በረካዊ አሁን ራሱ ራሱ ማለት ማለት ስለዚህ እውነታው እዚህ ቆይቶ ቆይቶ መውጣቱን ያኔ እናቷ ከውጭ ስትሆን እንዴት አድርጋ ስታቋሽ እንደነበረ ውሸት ደብ ስትናገረ እንደነበረች ዛሬ እውነቱ ሲናገር ኩሹም ማለት ነው። እንደዚህ ነው። በቃ ምንም እንትን ውሸት ውሸት ነው ሁሌም ማለት ነው። ስለዚህ አደይ ዛሬ እጅሽ ማነው? ፍቅር እጅሽ ነው ያገኘሽው አባቴን ጋር ወስድ እሄዳለሁ ካንቺ ጋር አልኖርም እያለች ነው ሂጂም እያለች ነው ሂጂ ከፈለግሽ አንቺ ወረኛ ውሸታም ምን ታደርጊያለሽ የፍቅር ማነው አዲን ስታስቀየ የነበርሽ ባርኮትም ስልካ ያነሳን ወደ ገጠር ሄዶ መጣ አለ እርግጠኛ ነኝ ሁሉም ተሰብስቦ አዲን ይዘው እንደሚመጡ ከዛ በኋላ ገጠር የሚባል ነገር የለም ግን ከመጡ በኋላስ ማነው የሚያገባት ዴቭ ነው ወይስ ባርኮት ነው ይሄም ደግሞ ሌላ ጥያቄ ያስነሳል ማንኛውም ብቻ እናስባለን፣ እናያለን፣ እንፈርዳለን። አዎ እንሰማለን፣ አንፈርድለን አንፈርድም። ሰማላማች ብዛ ቪዲዮ ላይ ካደረጉት ባይ ባይ